ሰይፉ በኤቤስ ላይ ያለ አንድ ጨዋታ ላጫውታችሁ። አንድ እና ሁለት ያላችሁ ነው፣ በቁጥር ነው የምታሳዩኝ። አንድ ያጣላል ነው፣ ሁለት አያጣላም። እንደ እናት እንደ ባለትዳር ነው የምትመልሱት። የመጀመሪያው ልጅም ቢቢል መውለድ ግን ፍቅር ቢኖር እና ካንቺ መለየት አልችልም ግልጅ ደግሞ ያስፈልገናል እና ከሌላ ወልጄ ልምጣ ቢል ያጣላል። ያጣላ አትተያዩ በቁጥር ያጣላል። በቁጥር ድርድሩት እና እኔው እኔው። አንድ ያጣላል፣ ሁለት አያጣላም። ሁለት አያጣላም። ሶስት አንድ ያጣላል፣ አንድ ያጣላል፣ ሁለት ያጣላል፣ አንድ ሰው አያጣላም ብሏል። የግሩፕ እንዴት ነው የሚግባባው? ቆይ በጣም ተያሳዩን። ልዩነታችን ነው ልዩነታችሁ ግን፣ ከመሀል የተለየ ምላሽ ያይ ነበር አያጣላም ብለሻል። በፍቅር ስለማምን ነው። ፍቅር ካለ አሁን ላይ እኮ በጣም ሁሉ ነገር ቀላል ሆኗል። አባባሉም አይደለ? ማንም ሰው አይደለም የሚያሳድገው በትምትል ይወልዳል ነው የሚባለው። ለቃሉ ይቅርታ ግን አሁን ላይ ፍቅር ካለ የባልና የሚስቱ የነሱ የሁለቱ ሪሌሽንሽፕ መልካምና ጤነኛ ከሆነ ቤተሰብ ካልገባበት ሌላ ሰው ካልገባበት ሌላ ልጅ ማሳደግ ይችላሉ። ገብቶ ማሳደግ ነው። አዲስ ልጅ ሲያሳድጉ እንደራሳቸው አድርገው የሚያሳድጉ አሉ፣ በጣም ብዙ። እንደውም ድሮ እኮ በፊት እኮ አሁን ነው እንደዚህ እንደ ጉዲፈቻ ምናምን ነገር እንትን የተባለው እንጂ ድሮ ሲያሳድጉ እኮ መሃን እናቶች እንደ ራሳቸው ልጆች አድርገው ትልቅ ደረጃ ላይ ያደረሱ አሉ በራሳቸው ተጠርተው ስለዚህ እኔ ፍቅር ካለ መሆን ይችላል ነው። ነገር ግን ሌላ ጣልቃ ገብነት ከሌለበት፣ እስፔሻሊ ደግሞ የቤተሰብ ጣልቃ ገብነት ከሌለበት የሁለቱ ወሳኝ ነው። እስኪ ወንድማችን ያጣላል ብላል። በግሌም እንደማምነው ትዳር ትዳር ልጅ መጣ ልጅ ሄደ የሚባለው ጥያቄ ላይ አልገባም። አንድ አካል አንድ አምሳል የሆኑ ባለትዳሮች ፍቅራቸውን ብቻ ይዘው በፍቅራቸው ብቻ መኖር ይችላሉ። ከፈለጉ ጉዲፈቻ ማሳደግ ይችላሉ። ልጆቻቸውን ልጆቼ ብለው የሚያሳድጉ የውስጣቸው ስሜታቸውን የሚገልጽላቸውን ልጅ ብለው የሚያሳድጉትን ማሳደግ ይችላሉ። ዋናው ነገር ያችኛዋን ስሜት አለማደፍረስ ብቻ ነው፣ የፍቅር ስሜት አለማደፍረስ። ምክንያቱም ከውጭ ሲወለድ የሚመጣው ሳንካ በጣም ብዙ ነው። ምክንያቱም እዛ መልመድ ይመጣል፣ ሁለተኛ ጥያቄ ይመጣል ለምን እንደዛ ሆነ? ይመጣል። ከዛ በኋላ የሚመጡ ነገሮች ምላሽ አያገኙም እና ልምናት አለው። ፈተና ነው፣ በጣም ፈተና ነው። ከውጭ ሲመጣ፣ እሺ፣ ክርክሩን እነሱ ሊያሸንፉሽ ነው። ተጨማሪ የማሸነፊያ ነጥብ ካለሽ፣ የመጨረሻ ቅጣት፣ ማይኩን ለምን አትሰጧቸውም? እኔ እንግዲህ አሁንም በአቋሚ እንደጸናሁ ነው። ያው እንትናችን ላይም እንደዛ እኮ ነው፣ የኔና የሱ ሀሳብ ይለያይና ከዛ ደግሞ የብዙሃኑ ሀሳብ ደግሞ ገዢ ሆኖ ይገኛል ማለት ነው። እኔ አሁን እንዳልኳችሁ በፍቅር አምናለሁ። የሁለቱ ፍቅር ወሳኝ ነው። ሁለቱ ላይ ሌሎች ጫና ከሌለባቸው ውጭ ቤተሰብ አይገባትም። ከሌ ከሌላ ወልዶ ቢመጣ ነው። እንዲ ያለች አ ይገባት አይመስለኝም። አልገባ ሁለት ሰዓት ሙሉ ነው የተከራከር። ፍቅር ኖሮሻል፣ ፍቅር አላችሁ፣ መውለድ አልቻላችሁም። እሱ ግን መውለድ ይችላል። እኔ ግን የመሰለኝ ሰይፉ፣ ምን እንደሆነ ታውቃለህ? ጥያቄ ካደወብክማ ችግር የለም። ሁለቱ መውለድ ካልቻሉ ጸብ ሊኖር ይችላል ወይ? ሌላ ልጅ ማሳደግ ይችላል ይችላልና፣ ፍቅራችን ትዳራችን እንዳይፈርስ ከሌላው ልጅ የልምጣ። ያጣላል እንዴ? አሁንም አቋሙ እዛው ላይ ነው። አጀም ጭምላት በእናታችሁ በጣም አሪፍ አይ አሪፍ ሀሳብ። እሺ የቤተሰብ ጨዋታው አንድና ሁለት ቁጥርን እየተነጋገርን ሰይፉ የሚያወጣው በጣም የበሰሉ ብዙ ዓመት የተመራመረባቸው ጥያቄዎች የትዳር ጉዳይ ነው የተፈላሰፍ። እሺ የድሮ ፍቅረኛዬ ጉንጯ ላይ ማርያም ስሟታል እና አንቺም ክብ ነገር ተነቀሽ ቢል ያጣላ? እንዳያቃል ያጣላም? ሁለትም አይዞሽ፣ ተናገር የተለየ ሀሳብ ካለሽ ስጭ ብላ አንድ ሁለት። እንደዚህ ከፍ አድርጉትና ከፍ አድርጉት። ከፍ ያጣላል ሁልም ችግር አለው። ከአንቺ በላይ እናቱን ቢወድና መግባት መውጣቱን ሁሉ ሪፖርት ቢያደርግ ለእናቱ ያጣላል፣ ያጣላል። እናት እኮ ናቸው ማየገባው። ምን ሌላ ነገር አለም። ማማ ቦ የሚባሉ የባለትዳሩ እናት ወይ አባት በትዳር ውስጥ ምንም ሚናቸው እስከምን ድረስ ነው? ከእናትና አባት ከሚስቱም ጋር ከትዳር በኋላ ያለው ሂደት ከትዳር በፊት ያለው ጨዋታ ከሆነ ግን የቤተሰብ ኃላፊነት አለ ማለት ቤተሰብ በልጆቹ ላይ የሚወስደው ኃላፊነት ማለት ነው። እሱ እንዳለ ነው። ከትዳር በኋላ ግን ሙሉ ኃላፊነት የሚመጣው እዚህ ላይ ነው። ትዳር ላይ ያለውን ኃላፊነት ሌላ ሰው አይሸከመውም። የሚሸከመው ትዳር ውስጥ ያለው ሰው ብቻ ነው። ስለዚህ እናቴ ስለ እኔ መውጣት መግባት ልትጨነት ትችላለች። እሱ ግልጽ ነው፣ ምንም ጥርጥር የለው። ሪፖርት ማድረግ ደረጃ ግን አይደርስም። ጭንቀቷ ይገባኛል። ሁልጊዜ እናቶች ልጆቻቸውን እንደ ልጅ ነው የሚያዩት። ሁልጊዜ ለእናቶቻችንም ለአባቶቻችንም ልጆች ነን። ግን የኔ የኔ ልጅነት እዛ ጋር ቆሟል፣ ካገባ በኋላ ቆሟል። ሪስፖንስብል መሆን መቻል አለብኝ ለቤተሰቤ ለእኔም እንደገና ደግሞ ለመወልዳቸውም ልጆች ኃላፊነት መውሰድ መንሻል ስላለብኝ ልጅነት የሚባለው ነገር ቆሟል ማለት ነው። ማን ለበርሰመሽን የትናየት ከግሩፕ አይደለ? ምናልባት ይሄ ጥያቄዎች እንደዚህ አይነት ጥያቄዎች ባለትዳር ውስጥ የሚነሱ ናቸው። ግን ስልኮች እስኪመጡ ለጨዋታ ይረዳሉ በሚል ነው። ለምሳሌ አሁን ከጓደኛ አትግጠም ከተባለው ጓደኛው ጋር ወይም ጓደኞቹ ጋር እየገጠመ ነው። አምሽቶ ቢገባ ያጣላል፣ ያጣላል። እሱ የራሱ የሆነ የመወሰን መብት የለውም ማለት ነው። የጋራ ውሳኔ ነው። አንተ ግን የእናቶች ግሩፕ ውስጥ ሆኖ አይገርም። የወንዶችን ጉዳይ እናት ሆኗል እሱ ራሱ በወንዶች እዛ ግሩፕ ውስጥ ገብታ የወንዶችን ጉዳይ ልታስፈጽም ነበር ይመስለኛል። የወንዶችን መብት እየነገራቸው ነው። ሄዋእንዲእንዲረተው ለአንተብ ነው የምንከራከረው። እንዴት ያለ ነገር ነው? ጓደኞቹ የራሱ ውሳኔ አለው እንዳልከው፣ እኔም የራሴ ጓደኞች ሳገኛቸው እሱ እንዲጫነኝ አልፈልግም። እሱም ደግሞ ጓደኞቹን ሲያገኝ ማንንም ያገኝ ማንንም እንትን ይበል፣ ይሄ ራሱ መብት ነው። ነገር ግን ማምሸቷ ላይ ያልከው ላይ ነው ትንሽ ስለዚህ ባያመሽ ችግር የለው። ማንቻሁን ለምሳሌ ሚስቱ ያልፈለገች ወይም ማንቻ ያልፈለግሽው ባለቤት ከሱ ጋር እንዲሁ ያልፈለግሽ ሰው በያመሽም ቀን አብሮት ቢውል ችግር የለው። ባለቤት የራሱ አስተሳሰብ ያለው ሰው ነው። ስለዚህ ችግር የለውም፣ ምንም ችግር የለብኝም። እንዳልኩ ግን ማምሸቱ ላይ የራሱ ቤተሰብ ስላለው ልጆች ስላለው ማምሸቱ ላይ እንጂ የፈለገውን ጓደኛ አግኝቶ ስለ ስራ የሚሆን ስለፈለገው የሚሆን ሻይ ቡና ብሎ ይሁን የመምጣት መብት አለው። ተቃውሞ አለ ማለት አንዳንድ ጊዜ እንዳልነው መጀመሪያ መጀመሪያም እንዳልከው ከቤተሰብም ከጓደኛም ሁሉም የራሱ ገደብ አለው። ትዳር ውስጥ ጓደኝነት ሲሆን ምንድን ነው የሚያደርገው፣ አንዳንድ ጊዜ ሳትፈልገው በራሱ ሰዓት ላይ እያሻሸህ ይሄዳል። ከብዙ ጓደኞች ትለያይና ማለት ከጠዋት ጀምሮ አብረህ የምትውለው አብሮ የሚያድረው ሁሉ ጓደኛ ሊኖረው ይችላል። ትዳር ሲይዝ ግን ፈልገው አይደለም፣ በራሱ ሰዓት ክፍተት እየፈጠረ ይሄዳል። አንዳንድ ጊዜ ደግሞ ራስ አስበህ እኔ አሁን ትዳር ይዣለሁ፣ ሕይወቴ የኛውን መስመር ነው መከተል ያለበት እና እዚህ ጋር መቆም አለበት ብለ የምታቆመው ግንኙነት አለ። ለደስታ ለሀዘን ብቻ የምትገናኘው ጓደኝነት አለ። ለምን አንዳንድ ጊዜ በመጥፎ ነገር ውስጥ ብዙ ሰዎች አልፈው ልክ ትዳር ሲይዙ ወይም ደግሞ ጓደኛ ለትዳር የምትሆናቸውን ሴት ሲይዙ፣ በቃ ያ ነገሬ ይብቃ መቀየር አለብኝ መለወጥ አለብኝ ብሎ እንደ አዲስ የሚጀምር ሰው አለ ህይወቱን ማለት ይቻላል። ስለዚህ ያ ሲሆን እሷ ባትለውም በራሱ መንገድ የሚተዋቸው ሰዎች በጣም ብዙ ሰዎች ሊኖሩ ይችላሉ። ከዛ ደግሞ አንዳንድ ጊዜ ደግሞ ያ ሰው እየደወለ ናንጂ ናንጂ ሲለው ሳይፈልግም በቃ ያው ጓደኝነቱን ወይ ዛሬ እሱ እንዲሆነና የሚለው ስሜት እንዳይኖርበት እያለ በግድ ይሄዳል ያ ሲሆን ሚስት እዛ ጋር አይ ይሄ ነገር ገደም መኖር አለበት ይሄ ነገር ተመልሶ ወደ ትናንትና ህይወት ይመልስሃል እና መቆም አለበት የምትልበት ነገር ይኖራል በአንድ በኩል ደግሞ አንዳንድ ሴቶች ደግሞ አብዛኞቻችን ባንሆንም በቃ ትዳር ይዛሃል ከዚህ በኋላ ጓደኛ አያስፈልግህም ቤትህን ብቻ ነው መሆን ያለብህ የምትል ሴት አለች። ወንዶችም እንደዛው እንደሚሉት ማለት ነው። አርፈሽ ቁጭ በይ ከዚህ በኋላ ጓደኝነት አያስፈልግም፣ ስለዚህ ግዴታ ትዳርና ትዳር ብቻ ነው የሚባልም አለ። ያ ትክክል አይደለም። ሁሉም ሰው ማህበራዊ ህይወት በስራው ሊሆን ይችላል፣ በአብራ ደጎቹ ሊሆን ይችላል። በተለያየ ጓደኝነቱም ማስቀጠል አለበት። ትዳር ስለተያዘ ህይወት አበቃ አይደለም። በየራሱ ጉዳይ በጣም አብራራሽው። አጋጥሞሻል መሰለኝ? በፍጹም አላጋጠመኝም። ይሰውርሽ። ስለዚህ እንደ ግሩፕም እንደዛ ስለሆነ ብዬ ነው። አስተያየትም ሲሰጥ ብዙ ትዳሮችን ፍቺም የሆኑት በዛ ስለሆነ ዲቴል ስለሚያጋጥመን፣ ቀጣይ ጥያቄ። የድሮ የቀድሞ ፍቅረኛዬ አባቷ ሞተዋልና ለቅሶን ድረስ ለብሰሽ ውጪ የሚል ነገር ቢመጣ ያጣላል? ያጣላም ሀዘን አባ ሀዘን እኮ ነው ሁሉም። ቆዩ ማሰብ ጀምር ነው አንድ ያጣላል፣ ሁለት አያጣላም። የቀድሞ ፍቅረኛ አባት እየው ቢሞቱ እና ለቅሶ አለው ለእኔ የምታውቃት ከሆነ አብራ ብትሄድ ችግር የለውም ግን፣ ዝም ብሎ እሱ ብቻ የሚያውቃትና በራሱ መንገድ የሚያስኬድ ከሆነ ራሱ ብቻውን ደርሶ መምጣት ይችላል። ለሁለቱም የራሱ የሆነ እንትን አለ። አይ በ የነበራቸው ግንኙነት ይወስነዋል። አንዳንዴ 10፣ 15 ዓመት በጓደኝነት የኖሩ ከነባለቤቱ ጥሪ የሚቀረው ጓደኝነት ያለው በጣም ብዙ ሰው አለ። ከዛ ተለያይቶ ሌላ ሕይወት የመሰረተ ስለዚህ እንደዛ ያለው አብሮ አሁን አግብቷት ከኖራት በላይ ቤተሰብ ያኛውን ቤተሰብ የሚግባባ ቤተሰብ ይኖራል። ስለዚህ እንደዛ ሆኖ ሄዶ እንደምንም ብሎ አልቅሶ ምንም አድርጎ ሊቀብር እንትን ሊል ይችላል። ትዳር ከተገባ ከተጀመረ በኋላ ያልተነገረ ታሪክ ከትዳር በፊት ከማግባቱ በፊት ያልነገረውን ታሪክ ከሌላው ልጅ ያለው የሚለውን ከእናንተ ጋር ሁለት ልጅ ወይ ሶስት ልጅ ከወለደ በኋላ ይሄን ጉዳይ ቢያመጣውና ብደርሱበት፣ ይሄ ጉዳይ ያጣላል አያጣላም? እስኪ አንድ ያጣላል፣ ሁለት አያጣላም። በመንትን እኮ ማውራት እንችላለን። እሺ፣ ሁለት አያጣላም ብላለች። አያጣላም፣ ያጣላል። ይቅርታ ስጠይቃለሁ ን ጣላል መሀል ላይ ነው። በሁለቱም በኩል ነኝ ያለሁት ማለት ያጣላል፣ ጊዜያዊ ግጭት ሊፈጥር ይችላል እንጂ ያለፈ ታሪክ ነው። ነገር ግን በኋላ ሳስበው የመጣው ልጅ ፈልጎ አይደለም። ስለዚህ አባት ያስፈልገዋል። ለዛም ልጅ ሕይወት ማሰብ አለብኝ እንደ ልጆቼ ማለት ነው። ለጊዜው ብናደግም የሆነ ሰ ላይ ግን የልጆቼ ወንድም ነው፣ ስጋችሁ ነው። ስለዚህ ያጣለ ንቺ ባልታድሉ በጣም በእናታችሁ ለልጅ ሁሉ አስባለሁ እርግጠኛ ነኝ። ነገር ግን ቦታው ላይ ይለያያል ይመስለኛል፣ ሲደርስና ሳይደርስ እ በሰው ጫማ ውስጥ ነው መመዘን። ከቦሌ አይደለም። እኔም ምክንያት ስላለኝ እንደዚያ። እኔ በእንጀራ እናት ማለት አባቴ የመጀመሪያ ልጅ ነኝ፣ ግን ከእዚያ ቀጥሎ ያገባት ባለቤቱ ጋር ልጆች ወልዷል እና ማለት ነው በቃ ያ ነገር ደርሶብኛል። ስለደረሰብኝ ለእዛ ሰው እኔም በቃ እንትን እላለሁ፣ እረዳዋለሁ። ህመሙ በእዛ ምክንያት ነው። ባለቤቴ ቢያመጣም እቀበላለሁ። ይከብዳኛል ለመቀበል። አዎ እስኪ ተነጋገሩ ለምን መሰለህ ለምን አሁን ያለችው ነገር እኮ አሁን እኛ ስላልደረሰብህ አዎ እሷ ደግሞ ከራሷ አንግል ሕይወት ተነስታ ነው ስቃዩን ፔኑን አይተዋለች አለች ይመስለኛል እኔ የማስበው የመጀመሪያ ላይፍ ላይ ቅድም ብያለሁ ፋይል ይዘጋል የተዘጋ ፋይል ወይ መከፈት አለበት መጀመሪያ ላይ መነገር አለበት አለበለዚያ እንደተከደነ መቅረት አለበት ብዬ ማም ነው። ምክንያቱም ሁለት መስመር የለም በትዳር ውስጥ አንድ መስመር ነው ያለው። ይሄኛው ትዳር ቋሚ ነው ወይም ደግሞ ወሳኝ ነው ወይም ደግሞ አላማ ነው ሕይወቴ ነው ብሎ ለያዘ ሰው ላሰበ ሰው ግልጽ ሆኖ እዚህ ጋር ያለውን ነገር ጨርሶ ካልገባ መጨረሻ ላይ የሚፈጠረው ነገር ከባድ ነው የሚሆነው። የግጭት መንስኤ ብቻ አይደለም የመለየት መንስኤም ሊሆን ይችላል። ፈርተን ደግሞ ማለት ነው የልጁ የማንነት ጥያቄ አለ የልጁ ልጁስ ነው በመሃል የሁለቱም ብቻ ሳይሆን የልጁንም ህይወት ማሰብ ነው። ስለ ልጁ ሳይሆን ኦልሬዲ ስለ ትዳሩ ስለሆነ ከማግባቱ በፊት ኦልሬዲ ነገሮችን አጽድቶ ያለውን የኋላ ታሪኩን ተናግሮ ግልጽ በግልጽ መግባት አለበት። ምክንያቱም ይልሽ ዓመታት ካስቆጠርም በኋላ እንደዚህ አይነት ታሪክ አለኝ ብሎ የሚናገር ከሆነ እኔ ሁልጊዜ በስጋት ነው ማለት ነው የምኖረው። ገብቶሻል ኔክስትስ ምን ሊያመጣብኝ ነው ምን ሊለኝ ይችላል? ሌላ ምክንያቱም አላም ነው ገብሻል። ስንልክ ሊያገባኝ ስል እትት ብሎ ታማኝነቱን አሳይቶ ቃል ሰጥቶ ሊያገባኝ ከዛ በኋላ መሀል ላይ የሆን ነገር ሲያመጣ እድሜ ልኬን እየተጠራጠርኩ ነው የምኖረው። የሆነ ጊዜ ደግሞ የሆን ነገር ይለኛል፣ ገብሻል። ስለዚህ ለእኔ ያጣላል። ግን ምናልባት በኤክስኩዝ ሊፈታ ይችላል ብዬ አስባለሁ። ግን በይቅርታ መፈታት በይቅርታማ ይፈታል። በይቅርታ ካላለብሽ እኮ ያለው ጣፈንታ መለያየት አይደል? ወደ ሆነ ነው። ከኔ በፊት የሆነ ነገር ከሆነ ፋይን፣ እሺ። ከኔ በፊት ግን፣ ከኔ ጋር ስንገባ ቃል ተገባብተን ነው። እኔ በሱ ደስተኛ፣ እሱ በእኔ ደስተኛ ሆኖ ነው ህይወትን የጀመር ነው፣ ከጅምሩ ማለት ነው። ከዛ ደግሞ ልጆች አፍርተን ሌላ ትውልዶችን፣ ሌላ ፍጥረቶችን አምጥተናል። ይሄንን እዚህ ጋር ያመጣናቸው ፍጥረቶች እያሉ ሌላ ነገር እኔ እያለው ሌላ ነገር ካመጣ በኔ ደስተኛ እንዳልሆነ ነው እኔ የማስበው። ስለዚህ ሊያ ልጅ አይደለም የኔ ችግር፣ የኔ ህይወት ነው ችግሬ። ምክንያቱም እኔ ሁለት አይነት ነው ለምሳሌ፣ ከአንቺ ጋር ግንኙነት ትዳር ከመሰረተ በኋላ የወለደው ልጅና ሳይነግርሽ ከጋብቻው በፊት የወለደው ልጅ ቢኖር የምታይበት ይለያል። የትኛው ይቀላል? በፊት የነበረው ይቀላል። አብሮ እየኖረ ግን የወለደው ከሆነ ግን ኦልሬዲ ቃል ኪዳኑን ሰብሯል። እስከ ፍችም ድረስ ሊያደርስ ይችላል። አዎ በእውነት እስከ ፍቺም ድረስ ያደርሳል። ይሄ ነው አሁን አለም ያለችው። በእኔ ደስተኛ አይደለም ብዬ ማስበው ብላ ካለችው ጋር ብነሳ እኔን ትቶ ኦልሬዲ የእኔን ነገር ትቶ የምሰጠውን ነገር ሳያከብር ከሌላ ሴት የሆን ነገር ከፈለገ ኦልሬዲ እኔን እዚህ ጋር ትቶኛል ማለት ነው። ሶ የተተውክበት ቦታ ላይ ደግሞ አትቆይም እና እኔ በዚህ ምክንያት ምክንያቱም መጽሐፍ ቅዱስም በዝሙት የተነሳ ትዳር ሊፈታ እንደሚችል ይናገራል። ገብቷል። ስለዚህ እኔም አሁን አይበለውና እንዲያን ነገር ቢሆን እስከ ፍቺ ድረስ ያደርሳል ብዬ አስባለሁ። ግን ከኔ በፊት የሆነው ታሪክ ከሆነ ለምን አልነገርከኝም ነው ዋና ፖይንት። ለምን ደበከኝ? ለምን በውሸት ገባን ትዳሩ ላይ ነው። የብዙ ሰውም ችግር እንደሱ ነው። ምክንያቱም በሁለተኛው ማንነቱ ነው ብዙ ሰው ትዳር እየመሰረተ ያለው። ለፍቺም በጣም ትልቁ ምክንያት እየሆነ ያለው ያ ነው። ለምሳሌ ፋሚሊ የሆነ ቦታ አለው፣ እዚህ ጋር ደግሞ አዲስ ትዳር ይመሰርታል፣ ወይ ደግሞ የሌለውን ሀብት አለኝ ብሎ ይጀምራል ከዛ ኑሮ ውስጥ ትክክለኛው ነገር ስትመጣ ግን እውነታው የለም። ሰው ይሄ ነገር ለፍቺ ይዳርጋል። ስለዚህ ሁለቱ በጣም ትልቅ ጋፕ ያላቸው ነገሮች ናቸው፣ ያጨቃጭቃል። እንግዲህ ዋናው የሚፈልገው እኮ ይሄ ነው መጨቃጨቅ። ከውጭ ያለው ሰው መጨቃጨቆቀጠቀ ደስ ይላል። ከአንቺ ውጭ በጎን የከፈተው የባንክ አካውንት መኖሩን ብትደርሽበት ጉዳዩ ያጣላል አያጣላም? አንድ ነገር ከፍቶት ያጣላላ? እንዳያጣላ። ካንቺ ውጪ በጎን የከፈተው የባንክ አካውንት እንዳለ በሂደት ደረሽበት፣ ጉዳዩ ያጣላል አያጣላም? ገባኝ መሀል ላይ ነው፣ መኪና ሊገዛልሽ መሀል ላይ። አንዳንዴ የምትመርጠው ምርጫ አለ። አንዳንድ ጊዜ ደግሞ ከየባህሪያችን አንዳንዴ እንደ ግሩፕ ነው ማወራው፣ ማለት እንደ ግል ብቻ ሳይሆን በጣም አጥፊ ሴት ትኖራለች። አጥፊ ሴት ማለት ሁሉ ነገር በቃ ገበያ በወጣች ቁጥር እቃ የሚያምራት ልብስ የሚያምራት በቃ ሁሉ ነገር የምትሆን ስለ ነገ ወይ ቤት እንስራ ወይ የሆነ ነገር እናድርግ ምንም የማትል ሴት ትኖራለች። ልጁ ታማኝ ነው፣ ገብተዋል በምንም ነገር ሌላ ነገር አስቡ አይደለም። ስለዚህ ለእሷ የምትፈልገውን ነገር ያደርጋል። እዚህ ጋር ደግሞ የሆነ ነገር ያስቀምጣል። ያንን የሚያስቀምጠው ወይ ቤት ለመግዛት ይሆናል ወይ ስራውን ለመቀየር ይሆናል። ለሆነ ነገር ያደርገዋል። በጎን ብቻ ትዩ እንጂ እኮ ያንን የሚሆነው ምንድን ነው፣ የሴቲቷ ባህሪ ይወስነዋል ነው። ለዛ ነው መሀል ላይ የሆንኩት። ምንም ደግሞ ማታረክ ጭራሽ ከሱ ብሳ ደግሞ ቤቷን ብላ ምንም ነገሮች ላይ እንትን የማትል በጋራ አውርተው የምታደርግ ባለትዳር ከሆነች እና እሱ ከደበቀ ያጎኑ ደግሞ ያጣላል። ለዛ ነው መሀል ላይ የምሆነው። እንደየ ባህሪያችን ነገሮችን የምናይበት መንገድ የምንረዳ ነገ ላይ እኮ አዎ፣ ጥሩ አረክ የምንለው ነገር አለ። አንዳንዴ አንድ ግሩፕ ላይ ይቻለሁ ቤት ገዝቶ ነው ሰፕራይዝ አረጋት፣ እሷ ግን ተናደደች በጣም ብዙ ጸብ ተዳረሱ ምናምን እንዴት እኔ የሳላቅ አንተ ቤት ትገዛለህ አይነት ነገር ማለት ነው። እና በየራሱ እንደየባህሪያችንና እንደየነገሮቹ እንደየ ነገሮቹ የሚያጣላ የማያጣላ የተለየ አቋም ያለ ይመስለኛል። እኔ አያጣላም ነው ያልኩ። ያጣላል። ማን ነው? እሺ፣ ያጣላል። ምክንያቱም ትዳር አደለ። ትዳር ደግሞ ዋናው ትዳር ሊቆይበት የሚችለው ዋናው ፖይንት ምንድን ነው ብዬ ነው የማስበው፣ ግልጽነት፣ ግልጽነት መተማመን ባሌን ሳምነው ከእስከ ነው እስከዚህ ድረስ በሚለው አይደለም ለምሳሌ ወንድ ልጅ ሎሙዙ አይጠየቅም ሴት ልጅ ድሚያ የሚባለው ነገር ትዳር ውስጥ አይሰራም። ሊያቀኝ የሚገ ያ አይሰራም። ግልጽና ግልጽ ነው መሆን ያለበት በእኔ እምነት ነው የምልህ ግልጽና ግልጽ ገቢውን ላቅ ይገባል ወጪውን ላቅ ይገባል ብዬ ነው ማስበው ማለት ታዲያ እንዴት ነው ሰርፕራይዝ የሚያደርግ የሚገርም ነገር ደግሞ እኔ እግዚአብሔር ይመስገን በትዳር አስር ዓመቴ

ይሄ ነገር ግን ጥቃቅን ገንዘቦችን እኮ አይደለም እያልከንም ያለው እሱን አይደለም፣ ትላልቅ ገንዘቦች ነው። ያንን ገንዘብ ከኔ ውጪ ሲያንቀሳቅስ እኔ ይከፋኛል፣ ማወቅ ደግሞ አለብኝ ብዬ አስባለሁኝ። ምክንያቱም ከኔ ደበቀ ማለት ቪ ሳምቲንግ ከኋላ ብዬ ነው እኔ ማስበው፣ በራሴ ማለት ነው። ስለዚህ ለእኔ ያጣላኛል፣ ያጣላኛል ስል ደግሞ እንጂ ሌላ እንትን አለ። በውይይት የሚፈታ ጸብ ነው ወይስ? በውይይት የሚፈታ ለሪዝን ካለው ለምሳሌ አስር አመት ሙሉ ሰርፕራይዝ አላረገኝም። ምናልባት ደው ሊያረገኝ መኪና ሊገዛልኝ አስበው ከሆነ ሪዝኑ ግን በውይይት የሚፈታ ጸብ ነው። የተለየ ሀሳብ አለ መቅደስ፣ ባለ ትዳር ያው ጨዋታ ውስጥ አለሽበት። አሁን ጥሩ ሆነ መሰለኝ የሴቶች ብቻ እናደርጋለን። ጎትቶ ባለቤትሽ በህልሙ የሌላ ሴት ስም እየጠራ ያጣላላን ጥያቄ ምን ምን? የሌላ ሴት የሌላ ሴት ስም ይጣራ። አንተ የራስህን ጥያቄ። ለብቻቸው ሰው በሕልሙ ለሚያደርገው ነገር በውኑ እንዳደረገው ይጠየቃል ወይ ለምሳሌ ማናት እቺ ቀስቅሳችሁ ማናትች ምናምን ብላችሁ ለጠብ ምን ሴት አድርጉታላችሁ ያጣላል ወይንስ ህልም ነው ብላችሁ ተውታላችሁ አንድ ወይም ሁለት ያጣላል እሺ በቁጥር አሳይሁኝ እሺ ያጣላል አያጣላም እሺ በአሳይና ለክርክሩ ያጣላል። እሺ አያጣላም። ሶስት ሰው ሁለት ሰው ያጣላል። ግን አያጣላም። ብዙ ሴንስ ፊልም አይቶ ሊሆን ይችላል። ኦኬ ማለት ሊያነጋግር ልጠይቀው እችላለሁ ሲነጋ እንዲንግ እንዲስትል ነበር ግን እንደ መጠያ መንስኤ አድርጌ እምጣለው አልችልም፣ ግን ልጠይቀው እችላለሁ። ሲነጋ አንድ ሰው በእንቅልፍ ልቡ ለሚያደርገው ነገር ተጠያቂ መሆን ይችላሉ? ቀን ያሰበውን ነገር ነው ኦልሬዲ ሊቃዥ የሚችለው ሰው ያየ የተመኘ አመነዘረ በሚለው ደግሞ እኔ በደንብ ነው የምትለው። ስለዚህ ሌሊት ላይ ኦልሬዲ እንትን ካለ ይሄ ሰው ልቡ ቀን ላይ እዛ ነበር ማለት ነው። የማላውቃት ሴት ከሆነች ማላቃት ሴት ከሆነች ለምሳሌ ከጓደኞቻችን ከፋሚሊዎቻችን ከሱ ኦር ከኔ የሌለ ምናምን አልባት ስራ አካባቢ ናሆን ያለ ነገር ከሆነ ማላቃት ከሆነች በእርግጠኝነት ያጨቃጭቀኛል። በደንብ ያቺ ሴት የቀድሞ ፍቅረኛው ብትሆንስ? የባሰ ነገር፣ የባሰ ነገር፣ ጦርነት፣ ሶስተኛው ጦርነት ማለት በውኑ አውጥቷት በህልሙ ሊጠራት ቢችል ለምን መጣች እንዴ ሲጀመር ከኔ ጋር ይውል እሱ ፈልጓል አላመጣም አይደለማ ከኖረበት ጊዜ አንጻር ማሰብ ያለው ቆይ አንድ ነገር ልጠይቅ እዚህ ጋር ህልማችንን ፈልገን ማለም እንችላለን እንዴ ለምሳሌ ቀን እኮ የእሷን ስም ብቻ ቆይ ቀን የእሷን የእሷን ብቻ ሊያይ ይችላል እኮ አይደል ሻወር ቤት ሆኖ ኳስ ሊጫወት ይችላል እሱ እኮ ነው እኮ ችግሩ አዎ ማየቱ እኮ ነው እኮ ችግሩ ኦልሬዲ ከሚስት ውጪ ያለችን ሴት ማየቱ በዛ ሀሳብ ውስጥ መግባቱ ነው። በተለይ ደግሞ ፍቅረኛው ከነበረች ደግሞ ረዲ እያሰባት ነበር ማለት ነው። እያሰባት ነበር ማለት ደግሞ ዛሬ ባለችበት ትዳሩ በሚስቱ ደስተኛ አይደለም ማለት ነው። የሆነ የጎደለ ነገር አለ እዛ ጋር ደግሞ የሆነ ነገር አለ ማለት ነው። ስለዚህ ይሄ ነገር ያጨቃጭቃል። የመቃዠት እንኳን መብት የለውም። ቅዠቱን ጨርሶ ነው መግባት ያለበት። በህልሙ ሁ ያለችውን ሰማ። ቅዠቱን ጨርሶ ነው መምጣት ያለበት። እኔ እንዲህ አይነት እምፈረደበት እኔ አንድ የምስማማበት ነገር አለ። ሆዴ አባውም ብቅ ሊያወጣው ይችላል። ሁሌ ግን የሆነ ነገር የሚናገረው ነገር እውነት ሊኖረው ይችላል ህልም ላይ ግን

ችግር የለውም። ቅዠትንም እኮ ፈልጎ፣ ስለዚህ በሚያወጣው የቅዠት ድምጽ ውስጥ እማትፈልጊውን ስም ከሰማው ከባድ ነው። ግን በህዝቡ ከፈለገ ማየት ይችላል። ችግር የለውም። በምን አቃል ደረቱ ላይ ተቀምጣ ነው እንጂ። በጣም ያጨቃጭቃል፣ ያጨቃጭቃል። እኛንም እኮ እዚሁ አጨቃጭቆናል።